ሴትዮ ማለት እንትን ይሄ የምን ነበረ የጭስ ማውጫ እሱ ቆሽሾ ላጸዳ መሰላል ላይ ወጣሁኝ። ከዛ ትችስ ጨርስ መጣች፣ ልክ መሰላል ላይ እንዳለው መጣች። እና አጣሪኝም ነበረ በኋላ እኮ ከወደቅሽ የቤቱ ስራ የሚሰራው የለም፣ ማንም አይሰራም። እኔ አሞኛል አለችኝ። እንዴ የኔ መውደቅ ምን መስሎ አይታየሽም? የአንቺ ስራ ነው ወይ አልኳት። ወላሂ እኔ ውሸት አይደለም ሀቂቃ ነው ማውራቸው እና ስላት እንደዛለችኝ እና ምን ችግር ላታሳክምኝ ነበረው ወይ ስላት፣ እኔ ያመኛል፣ ልብስ ማን ይደጎሳል? ቤት ማን ያጸዳል? ምግብ ማን ይሰራል ድማን ያጸዳል ምናምን አለች እና የሰው መውደቅ አይደለም የሚታያቸው። ወላሂ በጣም ነው የታዘብኳት። በቃ በውስጤ ነው እንትን ያልኩትኝ ሳለ ናገረ ማለት እና ምናፋለኝ፣ የሰው ቤት ነው ብዬ ዝም አልኩኝ እና ይመዶቼ በተቻላችሁ መጠን የራሳችሁ ጠብቁ። እና አረቦች ደግሞ በጣም አስመሳይ ናቸው ወላሂ፣ እያሳቁ ነው የሚሸጧችሁ። በተቻላችሁ መጠን ለራሳቸው ጠብቁ። ለራሳቸው ጊዜ ስጡ። ውሃ ጠጡ። ፈሳሽ ነገር ውሰዱ። አሁን ደግሞ ሙቀት ነው። አላህ የጠብቃቸው። ወይ ያላችሁበት ነዱ አድርጉ። አላህ አላ የራሳችን ርስቅ እንድንፍቀን። አቤፍቲ ነገ ላ ብትወጥቁ ማንም ዞር ብላ ያያችሁ፣ እና እኔ ደግሞ በጣም ከፍታ ያለበት ነው በጣም ይህም መጥፎ እኮ በጣም ትልቅ ነው የወጣሁበት መሳላል ያለውም በጣም ትልቅ ነው እና ገራማ ሽን ይመጣ እና ከምን ነገር ራስ ይበልጣል። እና ራስ ማስበለጠ ግድ ይላል። እራሳቸው ጠብቁ ልላችሁ ነው የመጣሁት። በተለይ አሁን አዲስ ብትመጡ እራሳችሁ ጠብቁ፣ እና የቆያችሁም እራሳችሁ ጠብቁ። ነጻ ናቸው ጠብቁ። ምግብ በደንብ ብሉ፣ እና ከራስ በላይ ደግሞ ምንም የለም። ራሳችሁ ስትኖሩ ነው ሰው የሚፈልጋቸው። ዋላ ዛሬ ብትታመሙ አውጥተው ነው የሚጠሏቸው። ስለዚህ በተቻላቸው መጠን ራሳቸው ጠብቁ እላለሁኝ እና ሰው በቃ የተጨካከነበት ዘመን ነው ወይ? አልሀምዱሊላህ እኔ በሰላም ነው። ግን ከዛ መሰላለያ ላይ የወረድኩት ምን ነገር ሳይደርስብኝ ብቻ። ሰው ባህሪው ከባድ ነው። ብዙ ነገር ያስተምራል የሰው ልጅ እና እራሳችሁ አስገብሩ፣ አስከብሩ፣ ወሬ አታብዙ። ከሰሪዎቻችሁ ላይ በጣም ነው የሚኖቋችሁ ወሬካ በዛችሁ። እና እራሳችሁ አስገብሎ አስከብሎ የቤተሰቦቻችሁ ምስር ለማንም አታካፍለው እና ያሰባችሁትን ነገር ደግሞ ለማንም አትናገረው። ወላሂ ለፈጣሪያችሁ ተናገሩ እና በየእምነታችሁ ዱአ ማድረግ በምታምኑት ሙስሊሞች በምታመልኩት አለ ሌሎቻችሁ በምታመልኩት በፈጣሪያችሁ እጃችሁ መዘርጋት እንጂ አይደለም። የገዛ ጓደኛችሁ እንዲህ ይሰራሉ፣ እንደዚህ ይሰራሉ ብላችሁ አትናገሩ። ወላሂ በቃ ጓደኛ ራሱ ምቀኝ የሆነበት ጊዜ የምታደረጉት ነገር ለማን ነው? አትናገሩ እና ሰው ምቀኝ ነው እና ሰው ሲመጣብኝ ደግሞ እያቋረጡት ነው ይጠፋብኛል ደግሞ ማውራው እና ያሰባችሁት እስከሚሳካ ቆፍጠን ብላችሁ ስሩ። የመጣችሁበትን ዓላማ አትርሱ። እና ሁሉም ነገር ቆፍጠን ስትሉ ነው። አሺ ያልፋል። ብርትታችሁ ስራ። እንዲ ከመጣችሁ ጋር ቆፍጠን ብላችሁ ስሩ። ራሳችሁ ለውጡ፣ ቤተሰቦቻችሁ ለውጡ። ብዙ ጓደኛ አታብዙ። ላ የመረን ነው ምላችሁ ጓደኛ ስታበዙ ለእያንዳንድ ጓደኛችሁ ምን ለስራ ብላችሁ ስታማክሩት ይህንን ስራ ሁሉም የተለያየ ሀሳብ ሊሰጣችሁ ይችላል። እና የመጣችሁበትን ዓላማ አትርቱ። ቆፍጠና ብላችሁ ሰርታችሁ ሀገራችሁ ገብታችሁ አግብታችሁ ወልዳችሁ እድሜያችሁ ስደት ላይ ጨርሱ። እና ቶሎ ቶሎ ሰራርካችሁ ሀገራችሁ ገብታችሁ ተለወጡ። ቤተሰቦቻችሁ ለቦጡ የእናት አባቶቻችሁ መረጋት ተቀበሉ። መርቃት በጣም ጥሩ ነገር ነው። መርቃት ተቀበሉ እላለሁኝ። እና ከሁሉም ነገር ደግሞ ራሳችሁ ስትኖሩ ነው ሁሉም ነገር የሚመጣው። እና ነጻናችሁ ስትጠብቁ አስሩን ደግሞ ይሄ ምግብ አስሩን አታብሱ። ጥራት ያለውን ነገር ብሉ። ራሳችሁ ጠብቁ። ጣፋጭ ነገር አታብዙ። ከበሽታ ትድናላችሁ። ጥራት ያለው ነገር ይህ አሲድ ከምጠጡ ይህ ቱፋ ፍራፍሬዎችን ብትመገቡ ይሻላቸው። ለምን የዚህ ሀገር በብዛት ስኳር ስለሆነች ለስኳር እንዳያጋለጣችሁ እራሳችሁ ጠብቁ። ላለሁ ቤተሰቦቻችን በተቻላችሁ ምስጠር ሚስጥር አታካፍል። እራሳችሁ ዋጣ አድርጉት። ቢቸግራችሁም ቢደላችሁም ራሳችሁ ዋጣ አድርጋችሁ ያንን ችግር እኮ ያልፋል። እቺ አለም ላይ የምታዩት ሁላ እኮ ችግር ያላሳለፈ የለም። አላህ ብቻ ነው በዚች ምድር ላይ እና እራሳችሁ ቆፍጠን ካላችሁ ወላሂ ቆፍጠን ብላችሁ ሁሉንም ነገር ከቆጠባችሁ ያልፍላችኋል። ብኩን አትሁኑ፣ ባገኛችሁት ሰልባጅ እና አርተፊሻል ነገር ብራችሁ አታባክኑ። ወላይ ቆፍጠን ብላችሁ ብራችሁ ደብቁ፣ አስቀምጡ። ራሳችሁ ትለወጣላችሁ። ዱ አርጉ በያላችሁበት። እና እየተጠራሁ ደግሞ አስር እያቋረጥኩት ነው። እና በተቻላችሁ መጠን ለራሳችሁ ራሳችሁ ኑሩ ራሳቸው ሶስት ነው። ሁሉም ነገር የሚኖረው እኔ ሴትየዋን ታዘጓትኝ ባዳ ባዳ ነው እና ጥሩ ነገር ነው ያለችኝ። ማለት ለራሴ ትምህርት እንደወስድበት ማለት። ከዚህ በፊት በቃ ጉልበት ምሰጣቸው ሁላ በቃ አራዳ ብልጥ መሆን ነው ያስተማረችኝ። ለምን ብወጥቃት አሳክመኝ የሚሉ ያንን አይኖች ውስጥ የተቀረጸው ያንን ስትለኝ የእሷ ስራ ነው እንጂ የታያት የእኔ መውደቅ የእኔ መታመም አይደለም አልሐምዱሊላህ፣ ምንም ነገር ሳይደርስብኝ በሰላም ከመሳላሉ ወርጅ ያለሁ ምንም ነገር ሳይደርስብኝ። ግን ሰው ከባድ ነው፣ ሰው ማመን ከንቱ። አጫውለሁ ደሞ ለአሳሪዎቻችሁ ቤተሰቦች እንዲ ቸግራቸው ዘመዴ እንዲ ነው እከሌ እንዲ ነው አትበሉ። ወላሂ እራሳችሁ ነው የምታስደፍሩት። ቆፍጠን በሉ ከማዳም ከአስሮች ጋር ከመታወሪ ከሀገርሽ ልጅ ጋር መታወሪ ይሻላል ለምን ያንን አይዞሽ ይልሻል እንጂ አንቺ ዛሬ ሴትዮሽ እንደዚህ ብለሽ የተናገርሻትን ወይ ለህቶቿ ለባሏ በቀ ማታወረው ጉድ የለም እና አልሐምዱሊላህ ሁሉም ነገር ቆፍጠን ማለት ነው ለስራ ነው የመጣችሁት ስራችሁ ትሰራላችሁ ቆፍጠን ስትሉ ይፈራዋቸዋል ወላሂ ግን ራሳችሁ ፊት ከሰጣችሁ እራሳቸው ታስደፈራላችሁ። በተቻላችሁ መጠን ራሳቸው አስገብሩ። የቤተሰቦቻችሁ ሚስጥር ለማንም አታካፍሉ እላችኋለሁ። እና ዛሬ የመጣሁት ቪዲዮ ለዚህ ነበረ፣ ይህንን ልላቸው ነበረ። እና መሰላል ካልያዙላችሁ አብሶ ይሄ ኪችን የሴራሚክ ምናምን ከሆነ ይህ እንትን መሬቱን ነክሶ ካልያዘች አንሸራቶ ሴራሚክ ላይ ነው የሚጥላቸው። በተቻላችሁ መጠን እራሳችሁ ጠብቁ፣ እራሳችሁ አስከብሩ። መርችሉስ ነገር ደግሞ እችላለሁ አትበሉ፣ እራሳችሁን አትጉዱ። ሲሊንደር፣ ይህ የሚከብድ የሚከብድ ነገር አትሸከሙ። አላህ ይጠብቃችሁ በያላችሁበት። እና ራሳችሁ ስትኖሩት ነው ሰው የሚፈልጋችሁ። እና ጤናስ ቢኖሩን ነው እዚህ ሀገር የተሰደድ ነው። ግን ጤና ከሌለን ሀገራችሁን ነው የሚያሳፍሩ ነው። አውጥቶ ነው የሚጥሉን። ፈጣሪያቸው የሚፈሩ ከሆነ ሀገራችሁን ያሳፍሩ። ግን ፈጣሪ የማይፈሩት አውጥቶ ሜዳ ላይ ሊጥሎች ይችላል። በተቻላችሁ መጠን ራሳችሁ ልክ ስት መጠው ራሳችሁ አስገብሉ። እና ሁሉም ሲቀር ይቃራል እንጂ ራሳቸው አትብዱ፣ እላለሁ። ዛሬ መጣሁት ለዚህ ነበረ። አበርታቱን አዲስ ጀማሪ ላይክ አርጉኝ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አርጉኝ። ለዛሬ የነበረኝ ቪዲዮ ይህንን ይመስል ነበር። ለሌላ ቀን በሌላ ቪዲዮ እስከመመጣ አላህ ይጠብቃችሁ። ጠፋብኝ ዋውራ ሁላ እና አላህ ይጠብቃችሁ። አበርታቶኝ አዲስ ጀማሪ ነኝ። አዲሱ አዲስ ጀማሪዎች አብረን እንደይ እላችኋለሁ። በያላችሁበት አላህ ሰላም ያውርድላችሁ አላ ብርታቱን ይስጣችሁ እያልኩ ለዛሬ በዚህ ይዘጋለሁ። አሰላሙ አለይኩም ወአለይኩም ሰላም ወረህመቱላሂ ወበረካቱ።